በጣም በምትወደው እና በምታከብረው የስራ ባልደረቧ ጥቃት የደረሰባት አንዲት ቅመም ቅሪቷን ታቀርባለች። በመቀጠልም ብዙ ሰው ማመን ጎጂና አላስፈላጊ ስለሆነ ከማንኛውም ጓደኞቻችሁ ተቆጥባችሁ ጠንክሩ ስትልም የመዳም ቅመም መልእክቷን ታስተላልፋለች። ይህ በእንዲህ እንዳለ የሰዓቱን ዜና የማቀርብላችሁ እኔ የመዳም ቅመም ነኝ፣ ከክቡር ስፖንሰሬ በረኪና ጋር ወይም ደግሞ ክሎሮክስ በኢትዮጵያ ሰው የምታውቁት በረኪና፣ በዚህ ደግሞ ክሎሮክስ አብረናችሁ እንቆያለን። ወደ አረስቴ ዜናው ስንሄድ በጣም በመወደውና በማከብረው እንደ ወዳጄ በማየው ሰው ጥቃት ደረሰብኝ ያለችው የመዳም ቅመም እኔ ራሴ ስሆን እሱም ጥቃት የደረሰብኝ ሳነካው የማይነካኝ ሳካነኩት ማይነካ በጣም ትዕግስተኛ ቢሆንም፣ ከትዕግስት ካለፉ ግን ቁጣውና እርምጃው ከባድ የሆነ ክቡር በረኪና ሳላስበው በሀሳብ ተውጬ ሽንት ቤት እያጠብኩ ሳለው በጣም ከመጠን አልፌ መጠናቸውን ጨምሬ ጽዳት ሳደርስ በልብሴና በእጆቼ በእጆች ላይ ጉዳት አድርሶብኛል ስለዚህ ከእኔ ተማሩ በምትወዱትና በምታከብሩት ሰው ልክ አልፋችሁ ድንበራችሁን ጥሳችሁ ስትሄዱ እርምጃው የከፋ ስለሆነ እናንተም ስትጠቀሙ ጠንቀቅ አድርጋችሁ ተጠቀሙ ብዛታችሁን ቆጥቡ በዚሁ ላይም በተያያዘ አሁን አየሩ ሞቃታማና በጣም ከባድ ስለሆነ የበረኪና ሽታውም ለጤናም ለአይንም ከበድ ስለሚል። ለራሳችሁ ጥንቃቄ አርጉ። የምታምኑትን ያህል ከተቀየሩባችሁና ጉዳት ካደረሱባችሁ ከባድ ስለሆኑ የምታምኗቸውንና የምታከብሯቸውን ሰዎች እነሱን አትናቁ። ይልቁንም አክብራችሁ ተከባብራችሁና ተፈራርታችሁ ኑሩ ስል እኔ የራሴ የመዳም ቅመም ጥሬን አስተላልፋለሁ በክቡር ዶክተር በረኪና በልብሴና በእግሮቼ በእጄ ላይ ጥቃት ስለደረሰብኝ፣ ያው እንግዲህ ክቡር በረኪናን ይቅርታ ጠይቃለሁ። መጠን አልፌ ስለጨመርኳቸው ነው ጥቃት ያደረሱብኝ። በዙ ላይ እንዳለ አንዲት የመዳም ቅመም ብዙ ጓደኞች ነበሩኝ እዚሁ ስደት ሀገር ግን እርስ በርስ ሲያሙኝና ሲያሙኝ ደረስኩባቸው ስትል ሀሳቧን በእንባ ገልጻለች። ከዙ ጋርም በተያያዘ ሚስጥራችሁንም ሆነ ማንኛውም ነገር ጓደኛ ብላችሁ ለጓደኛ ከምትናገሩ ብዙ እስልካችሁ ላይ ያሉ ትምህርት እውቀት አዘል ትምህርቶችን ማየትና መማር ትችላላችሁ እንጂ ከምንም አይነት ጓደኛ ተቆጥባችሁ፣ እራሳችሁን ጠብቃችሁ፣ ስራችሁንና ስራችሁን ብቻ ስሉ ስሩ ስል እኔ የመዳም ቅመም መልእክቴን አስተላልፋለሁ። የዕለቱ አጫጭር ዜና ይህንን ይመስል ነበረ። ላይክ እና ሰብስክራይብ እያረጋችሁ ከበረኪና ራሳችሁን ጠብቁ። ብዙ ጊዜ እኔ በረኪናን የምጠቀመውና እንደ ስፖንሰርነት ፊለፊት አድርጌ የምሰራው ከበረኪና ብዙ ነገር ትማራላችሁ በሚል ስለሆነ በረኪናን አክብሩት። ለማስፈራሪያ በኢትዮጵያውያን አባባል ወንድምና ወጥ ማስፈራሪያ ነው የሚባለውን ነገር በበረኪናም ተጠቀሙት። ምናልባት እኔ ወንድም ስለ የለኝ ስሜቱን ላላውቀው ስለምችል ለእኔ ወንድሜና ጓደኛዬ ማስፈራሪያዬ በረኪና ስለሆነ በረኪናን እራሳችሁን ለማጥፋት ለመጥፎ ነገር ሳይሆን ጽዳት ላይ ስትጠቀሙ በጣም በትንሹ ተጠቀሙ እያልኩ መልእክቴን አስተላልፋለሁ። መልካም ቀን